ክቡር አባታችን መጋቤ ሐዲስ ልዑለ ቃል የዚህ ታላቅ ደብር አስተዳዳሪና የሀገረ ስብከታችን የትምህርት ክፍል ኃላፊ ክቡር አባታችን አባ ክብረ ቅዱሳን አባ አብዩ ሌላ አባ ክብረ ቅዱሳን የሚባሉ ከተማችን ላይ ስላሉ የእሳቸው ስም መጥቶብኝ ነው። እንግዲህ የአባቶች መወራረስ የፍቅር ነው የደረጃም ነውና ይቅርታ ይደረግልኝ። የተከበራችሁ በየደረጃችሁ ካህናት፣ ዲያቆናት እንደዚሁ በዚህ የተገኛችሁ ብቻ ሳይሆን ሌሎችም በአንድም በሌላ መንገድም ሳይመቻቸው ቀርቶ መምጣት እየፈለጉ ሳይመጡ በየቤታቸው ሆነው የእግዚአብሔርን ቃል የሚናፍቁ ክርስቲያን ሁሉ ሰላምታችን ለእነርሱም እንዲደርስ እንፈልጋለንና፣ በቅድሚያ እንደምን ዋላችው እንደምንዋላችው እንደምንሰነበታችው። አሜን። ልዑለ ባህሪ አምላካችን መድኃኒታችን ኢየሱስ ክርስቶስ ካለመኖር ወደ መኖር አምጥቶ እለታትን ወደ ሳምንታት ሳምንታትን ወደ ወራት ወራትን ወደ አመና ወደ ዓመታት ዓመታትን ወደ አዝማናት እየቀየረ